ክቡራን ቤተሰቦቻችን ሰላም እግዚአብሔር በያላችሁበት የዓለም ክፍል እንዲበዛላችሁ የዘወትር ምኞታችን ነው። እንደምን ሰነበታችሁ? ይህ ቅኝት የተሰኘው መርሃ ግብራችን ነው ሳምንት የመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳምን አብረን መጎብኘት ጀምረን ነበር። በሳምንቱ መርሃ ግብራችን ላይ ስለ ቀደምት ምስረተዋ፣ በገዳሟ ታሪክ ውስጥ ጉልህ ድርሻ ስላላቸው አባቶች፣ እንዲሁም አረፍተ ስጋ ሲገታቸው በቤተ መቅደስ ምድር ቤት ውስጥ ስርዓተ ቀብራቸው ከተፈጸመ አባቶች መካከል ስለ አቡነ አብርሃም ቀዳማዊ ታሪክ እንዲሁም ስለ አቡነ ሚካኤል በጥቂቱ አንስተናል። መንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም በሲመተ ጳጳሳት ወቅትና በቅዱስ ሲኖዶስ ምልአተ ጉባኤ ወቅት ጸሎት ማድረሻ መሆኗንም አባቶች ነግረውናል። ዛሬም ጉብኝታችንን እንቀጥላለን። ቆይታችሁ ከኛ ጋር ይሁን። መንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም መሀል ከተማ እንደ መገኘቷ መጠን ለበርካታ የግልና የመንግስት ተቋማት መስሪያ ቤቶች የቀረበች ናት። ጠዋት ማልደው ለስራ የሚጣደፉ ምእመናን ደጇን ረግጠውና የዕለት ጸሎታቸውን አድርሰው ወደየ የስራ ገበታቸው ይሄዳሉ። የነገሯትን የማትረሳው ወለላይቱ እናት ድንግል ማርያም በሥጋ ሩጫ የተጠመዱ ልጆቿ አደራ ብለው የለመኗትን ሁሉ ፈጥና ታስፈጽምላቸዋለች። እንባ ያፈሰሱ እንባቸው ይታበሳል። ልባቸው ያዘነ በበረከቷ ደስታን ያገኛሉ። ጠቅላይ ቤተ ክህነት ጉዳይ ኖሯቸው የመጡ አባቶችም ጎራ ብለው የነገሯትን ታደርግላቸዋለች። እናም የተደረገላቸውን ይመሰክራሉ ይላሉ የደብሯ አገልጋ አባቶች። እውነት ነው። ብዙ ሰዎች በዚህ ቅድስት ቤተ ክርስቲያን ከሊቃነ ጳጳሳቱ ከፓትርያርክ፣ ቦታዋም ስሟም ቅድስተ ቅዱሳን መንበረ ፓትርያርክ ነው የምትባለው። ስለዚህም ለአቤቱታም ሲመጡ ለማንኛውም ነገር ሲመጡ እዚሽ ቅድስት ቤተ ክርስቲያን መጥተው ሰላም ለኪ ብለው እንደ ብሶታቸውን እንባቸውን ሁሉ አፍስሰው ፈንጥቀው ይሄዱዋል። ችግራቸው እንግዲህ የሚፈታ የማይመስላቸው ሄደው ያን ችግር ተፈቶላችሁ ይመለሳሉ። በዚህም የሚናገሩ አሉ። በቃ እንዲህ አይነት ችግር ደርሶብን እመቤታችን አልቅሰን ነገርን ግን ተፈል የምስራች የሚናገሩ ሰዎች አሉ። አዎ ገቢረ ተአምሯን የሚናገር የሚመሰክሩ ሰዎች አሉ። ብዙ ሊቃውንቶቹ በተለይ በዚህ በ የጥቅምት ርክበ ካህናት ወይ ደሞ ሰበካ ጉባኤ ዓለም አቀፍ ሰበካ ጉባኤ መጥተው እዚህ ተማጽነው አለቆች ሁነው በሌላ ሌላ ደብር አለቆች ሁነው የነበሩ እንደ አጋጣሚ ካሉበት መጥቀስ ያክል ስማቸው ለመጥቀስ ይቅር፣ አሁን ለጊዜው ጥሩ አይደለም። እዚህ መጥተው ተማጽነው ተስለው ሂደው ለጵጵስና ያደረሱ አባቶች አሉ፣ አውቃለሁ። በምቤታችን ምልጃ እና እዚህ ጸልዮ በመሄድ እና በዚህ በኩል በስተ መስራቅ በኩል አንድ ሜሳጅ በዛ በግድግዳው አለች። አሁን አሁን ትንሽ ስማ ደብዘዝ ብሏል እንጂ ኮኩ የለሽ ብለው ይጠሯት ነበረ። ሰሜነሽ ወይ ኮኩ የለሽ ይሏታል። እና ሰሜናት ቅድስተ ቅዱሳን ማርያም ገዳም ቀደም ሲል በነገስታቱ ዘመን የተመሰረተች እንደ መሆኗ መጠን ንጉሰ ነገስት አጼ ኃይለ ሥላሴ ከነ ባለቤታቸው በቤተ ምቅደስ ውስጥ የሚያስቀድሱበት ልዩ ስፍራ ነበራቸው። ለደብሯ የነበራቸው ፍቅርም የተለየ እንደነበር ይነገራል። በዚህ አንጻር ትይዩ ከላይ ያለው አለ አሁን የቅዱስ ገብርኤል ጽላት እዚያ ተቀምጦ እዚያ ይቀደስበታል። ጥንት ግን የቀዳማዊ ኃይለ ሥላሴ ማስቀደሻ ነበረ ይባላል። እኛ አልደረስንበትም እና በዚያ አስቀድሰው ስርዓቱን ፈጽመው ወደ ውጪ ሲሄዱ የውጪ ግንኙነት ለማንኛውም ነገር ለጉብኝት በሚሄዱበት ሰዓት መጥተው እዚህ ይነገራል። መጥተው አስቀድሰው ነው ወደ ውጪ የሚሄዱት። ምንጊዜ ግዜ የትም ይሁን የት በቃ እዚህ ሳያስቀድሱ እዚ ሳይደርሱ አይሄዱ ወደ ውጪ እና ትልቅ ፍቅር ነበር ያላቸው ይባላል። ቀዳማዊ ኃይለ ሥላሴ በዚህ ቅድስት ቤተ ክርስቲያን እና ለካህናቱ ለአገልጋዩ ከዚያ እንግዲህ ለአገልጋይ ለሰራተኛ ዋጋ ይገባዋል ይባል የለ። ከዚያ ከቤተ መንግስት ተጭኖ ይመጣል፣ በየአይነቱ ተጭኖ ልዩ የሆነ ምግብ መጥቶላቸው ካህናት ይመገባሉ። እሳቸው መጥተው እዚህ ሲያስቀድሱ አስቀድሰው ሲሄዱ ገንዘብም ይቀበሉ አሉ፣ በዚያ ገንዘብ ሁሉ ይበተናል። እንዲያውም በእውነት እንግዲህ አንድ አባት አሁን በህይወት የሉም፣ ነፍሳቸውን ይማረው አርባ ብር አገኘሁ ይላሉ። ኃይለኛ ናቸው ጋንፈኛ ወደኩበት አሉ እንዲያው ተበተነው ላይ አርባ ብር አገኘሁ ሲሉ እንዲያው ይናገሩ ነበር። እንግዲህ ያው ግርማዊ ቀደም ኃይለ ሥላሴ ባለቤታቸው ባሉበት ሰዓት ፎቅ ላይ ይጠቀሙ እንደነበረ ነው። ከባለቤታቸው ከተገመነን ጋር ሆኖ ይጠቀሙበት እሳቸውም ካለፉ በኋላ በግብፃውያን አንጻር ያለውን የወዲያኛውን አሁን እስካሁን ድረስ የጃንሆይ ቤት ብለን የምንሰይመውን ሰይመውን ንጉሠ ነገሱ በዛ እየገቡ እያስቀደሱ ስራ ተቅዳሴ እያስፈጸሙ ይሄዱ እንደነበረ ሁላችንም እናውቃለን። ከዚያ በኋላ ጊዜ ይገድበዋል፣ ዘመን ይገድበዋል። ሲያልፉ መኳንንት በግዜው የነበሩ መኳንንት በቅድስተ ቅዱሳን ውስጥ እየገቡ ያስቀድሱ ነበር። በየዘመናቱ ትልልቅ አባቶች በአስተዳዳሪነት አገልግለው አባታል። በጊዜው የመጀመሪያው አስተዳዳሪ የነበሩት በአሁን ሰዓት በዚህ በመቃብር ያሉን አባታችን አቡነ ሚካኤል አባ ወልደ ሚካኤል ተብለው እንደነበረ ታሪክ ያስቀምጥልናል። ከዚያም በየተራ በየዘርፉ እሳቸው ወደ ትልቅ ማድረግ ሲሄዱ አባ ገብረ ማርያም ወርቅ የሚባሉ ታላቅ አባት ሲያስተዳድሩት በየተራ አሁን እስካለንበት ድረስ ያው እንግዲህ ሲያስተዳድሩ ኖረዋል። ሳምንት በመጀመሪያው ክፍል ጉብኝታችን በስፍራው የሚገኙ ሶስት የጳጳሳት መካነ መቃብር እንደሚገኝ አይተናል። ከእነርሱ መካከል አንዱ አቡነ ሚካኤል ናቸው። አቡነ ሚካኤል አባቶች እንደተናገሩት ታሪክም መዝግቡ እንዳስቀመጠው የቅድስተ ቅዱሳን ማርያም ገዳም አስተዳዳሪ ነበሩ። ከዚያም የጵጵስና ማዕረግ በ1952 ዓ ም ተሹመው በባሌ ሀገረ ስብከት ለአምስት ዓመታት በታላቅ አባታዊ መምህርነትና መሪነት ሲቆዩ አብያተ ክርስቲያናት እንዲታነጹ ምዕመናንና ልጆቻቸው እንዲማሩ አድርገዋል። በአርሲ ክፍለ ሀገር ለአንድ ዓመት አገልግለዋል። ከዚያም በ1959 ዓ ም ወደ ኤርትራ ሀገረ ስብከት ለአገልግሎት አቅንተዋል። እስከ 1971 ዓ ም ድረስ በአገልግሎት ቆይተው ምዕመናንን አስተምረው አብያተ ክርስቲያናት እንዲስፋፉ አድርገው የአስተዳደር መዋቅር መልክ እንዲኖረው የበኩላቸው ቤታቸውን ተወጥተው ወደ ቀድሞ ቦታቸው ተመልሰዋል። ከቀድሞ ቤታቸው የቅድስተ ቅዱሳን ማርያም ገዳም ቅጽር ሳይለዩ በጸሎት ቆይተው በዘጠና አራት ዓመታቸው በዘጠኝ ዘጠና አምስት ዓመተ ምህረት አረፍተ ስጋ እስኪገታቸው ድረስ በገዳሟ የበላይ ጠባቂ ሆነው አገልግለዋል። በእነዚህ አባቶች ፈለግ የመጡ ሌሎች አባቶች ደግሞ ሎሹ ተጠብቆ በአስተዳዳሪነት እያገለገሉ ይገኛሉ። ገዳሟ ቀደም ሲል በግብፃውያን አባቶች እንደመመስረቷ አሃት ለምንላቸው ሀገራት አማኞች የጸሎት ስፍራ ይገኝባታል። በአሁን ሰዓት የግብፃውያን የኦርቶዶክስ አማኞች ቤተ መቅደስ እዚህ ይገኛል። ለግብፃውያን ይችን አንዷን ክፍል እንዲገለገሉበት አድርገው ወስኖ ነው የሰጧቸው። ግብፃውያን አሁን ያገለግሉበታል። እሁድም እኛ ስንጨርስ ወደ ሦስት ሰዓት አካባቢ እንደዚህ መጥተው የራሳቸውን ሥርዓት ጸሎት አድርገው ይሄዳሉ። አሁን አሁን እንዲያውም ከኛ ሰዎች ሁሉ ይቆማሉ፣ እዚህ በሩ ላይ እየተሰበሉ እና ያ ተብሎ ነው ለነሱ የተሰጣቸው። እንግዲህ እኔ ከደረስኩበት ከድቁና ጀምሬ የመጀመሪያው የነሱ አባቶች የመሰረቱት በሆኑ በዚህ በስተ በእኛ በስተግራ በኩል የምትገኘዋን አንዷን ክፍል ሲጠቀሙ ለተወሰኑ ዓመታት ህንዳውያን በስተቀኝ ወይም ፊታችንን ወደ ምዕራብ ስንመልስ በስተግራ ባለው ውስጥ እስከተወሰነ ጊዜ ድረስ እየቀደሱ እያቆረቡ ይገለገሉ እንደነበር የቅርብ ጊዜ ትዝታ ነው። ከዚዋዴ ግን እስካሁን ግብፃውያን እየተጠቀሙበት ይገኛሉ። ተተኪ ትውልድ በማፍራት በኩልም ገዳሟ ስራዋን አቋርጣ አባቶች ከተግባር ጎድለው አያውቁም። አዎ እንግዲህ በዚች ደብር የቅዳሴ እንደየአራቱ ጉባኤዋት የቅዳሴ መምሪያ አለ፣ ያቋቋም የቅኔ የድጓ አለ። በቅዳሴው በኩል ያው ብዙ ልጆች እየወጡ እንግዲህ የስራ ጉዳይ ወደ ላይ አለም እየወሰዳቸው እንጂ እስከ ቅስና ሁሉ የደረሱ ወንድሞች አሉ ያለው አገልግሎት በአብነት ትምህርት አሉ አባቶች የቅኔ መምህር አሉ፣ የመጽሐፍ መምህር አሉ፣ ቅዳሴ መምህር አሉ፣ የንባብ መጽሐፍቶችም አሉ። ቁጥር የሚያስቆጥሩ ልዩ ብዙ ህጻናት ከዚህ በቅድስት ማርያም በመንበረ ፓትርያርክ እዚህ ተምረው እስከ ቅስና የበቁ መጥቀስ ያህል እንደ ቄስ ካሳሁን፣ እንደ ቄስ አብርሃም በስነት ትምህርት ቤት አድገው ተምረው፣ እንደ ቄስ አሉላ በአሜሪካን ሀገር ያሉ ትልልቆች ወንድሞቻችን ትልልቆ ለክህነት የበቁ በዚህ በደብሩ ተምረው ለዚህ ደረጃ የበቁ ወንድሞችና ካህናት እና ዲያቆናት አለዋት። በገዳሟ ነገሥታት ያበረከቷቸው ነዋየ ቅድሳት፣ አባቶች በስጦታ ያስገቧቸው ቅርሶች ይገኛሉ። ታሪክን በአግባቡ የማስተላለፍ መልካም ተግባርን ለመወጣት የተጀመሩ እንቅስቃሴዎችም መኖራቸውን አጫውተውናል። አሉ። ትንሽ ቅርሶች ለምሳሌ ከተጀመነን የሚል አንድ ጽዋ አለ፣ የብር ጽዋ አለ በውል ማስታውሰው። ሌላ ደግሞ ከብፁዕ አቡነ ሚካኤል እዚህ ለረጅም ዓመት የበላይ ጠባቅ የነበሩ ብፁዕ አቡነ የድሮ የኤርትራ ክፍለ ሀገር ሊቀጳጳስ በኋላም ደግሞ እዚህ መጥተው ረጅም ዓመት የበላይ ጠባቅ የነበሩ የእሳቸው መቆሚያዎች አሉ። በትረ ሙሴያቸው አስጀማቸው አለ፣ ካባቸው አለ። እነዚህ እነዚህ መጽሐፍቶችም አሉ። ያሉ በሥነ ሥርዓት ለማስቀመጥ ለጊዜው የሚቀመጡበት አነስ ያለ ሳጥን ያለው በሰፊታ ተሰርቶ በዚህ በኩል በስተጀርባችን በምዕራብ በኩል ያለው ሰንበት ትምህርት ቤት ህንፃው ተደግፍ ያለው እንትኑ እሱ ሲሰራ ራሱ የቻለ ሙዚየም አለ እዛ። ረጅም ሙዚየም አለ እዛ የሚሰራ እዛ ወስደን ለማስቀመጥ ሀሳብ ደብሩ ገዳሙ ሰበጋጎ ሀሳብ አለው እንቅስቃሴ ላይ ያለ ነው። በመጨረሻም ይህች ታላቅ ገዳም መቶ ዓመት ሊሞላት ጥቂት ዓመት መቅረቱን የነገሩን አባቶች ለምዕመናን ይህንን መልእክት አስተላልፈው አመስግነን ተሰናበት ናቸው። መንበረ ፓትርያርክ ቅድስተ ቅዱሳን ማርያም ድንግል ማርያም ለሁሉ ደራሽ እናት ከእግዚአብሔር ከአምላኩ በተሰጣት ቃል ኪዳን መሰረት ደራሽ ናት። ይህንን አምነን ቤተክርስቲያንም ራቀን ብለው ሳይሄዱ እናቶቻችን በዚሁ አካባቢ ዕለት ዕለት ከዚች የማይለዩባት እናት በመሆኗ እንግዲህ ሁሉም ሰው ከዚች ቅድስት ክርስቲያን እንዳይርቅ ከእግዚአብሔር ቤት እንዳይርግ እንግዲህ መልእክቴን አስተላልፋለሁ። ይቺ ቅድስት ቤተክርስቲያን እንደ ጥንታዊነቷ ኋላ ቀር ሆና ነው የኖረችው፣ በእውነት ነው ምልሽ። አሁን ማህሌት እንኳን የማህሌት ጸሎት ግድ ቅዳና ሰዓት ጸሎተ ፍትሀት የሚደርሰው እንጂ ማህሌት ሁሉ አልነበሩም። መርጌቶች፣ መምህራን፣ ሊቃውንት አልነበሩም። አሁን ቅርብ ጊዜ ነው ወደ 20 ዓመት አካባቢ ቢሆን ነው ምናልባት ሊቃውንት ቤተ ክርስቲያን ቤተክርስቲያን እየተቀጠሩ እየበዙ አሁን ብዙ መምህራን እየተቀጠሩ አሁን ከሌላው የበለጠ አገልግሎት ይሰጥበታል። አሁን ለጥምቀት እና ለመስቀል ተራ አላቸው ልዩ አድባራት በሙሉ ይቺ ግን የላትም ነበር። ምንድነው ቢባል የላትም፣ መዘምራን አልነበራትም አንዱ ትልቁ ምክንያት ያ ነበር። እና ዘንድሮ ስላሟላን ከተራ ጃንሜዳ ተሰጥቶን በጥሩ ሁኔታ አሳልፈነዋል፣ በጥሩ ባማረ ሁኔታ። እና ይሄ ነው እና ምንድነው አሁን ደግሞ ተጨማሪ ልልሽ የምፈልገው ይቺ ቤተ ክርስቲያን እንግዲህ አሁን ወደ 90 ከ95 አካባቢ እድሜ አሁን ያለችው ከ22 ዓመተ ምሕረት ጀምሮ ነው። መቶ አመቱን ለማክበር አሁን እንዲያው በመጠኑም ቢሆን ጉድ ጉድ እየተባለ ነው። ያችን መቶኛ አመት ለማክበር እንቅስቃሴ ተጀምሯል። እንቅስቃሴ ተጀምሯል። በከራ አድርጎ እንግዲህ ረዘም ሰዓቱን ገፋ አድርጎ ለማ እንትን ለማለት ለማስቀጠል የመቶኛ ዓመቱን ለማክበር በዝግጅት ላይ ነው የምንገኘው እና አሁን ይህ በእውነት ይቺ መንበረ ፓትርያርክ እንደ መሆኗ መጠን የፓትርያሪኮች መመረጭ መሾሚያ የሊቃነ ጳጳሳት መሾሚያ ስለሆነች አሁን ወደፊትም ይህችን መቶኛው አመቷን እንዲያው የተለያየው በእውነት እንዲያው ስናገር ሰናገር የሚሰማ ሁሉ እንዲያው ለዚያ ትኩረት አድርጎ እንዲተባበር ለማድረግ ይህንን መልእክት አስተላልፋለሁ እኔም እጅግ ደስ ብሎኛል አመሰግናለሁ